በዛሬው ትምህርታችን ወይም ቪዲዮችን ደግሞ የምንመማረው የአማረኛ ፊደላትን ወይም ደግሞ ሆሄያትን ይሆናል። ገና አማረኛን ከመሰረቱ ለምትጀምሩ ገና ሀ ብላችሁ ለምትጀምሩ ቤተሰቦች ለእናንተ የሚሆን ትምህርት ወይም ቪዲዮ ነው የጀላችሁ የመጣው። እንግዲህ ገና አማረኛን ስንጀምር መጀመር ያለብን ከፊደላቶች ወይም ደግሞ ከሆሄዎች ነው ማለት ነው። ሰው ዛሬ በክፍል አንድ ቪዲዮችን ወይም ደግሞ ትምህርታችን እንዴት ፊደሎችን ድምጻቸውን መቆጠርና ቅርጻቸውን አንዱን ካንዱ ለይተን በደንብ መረዳት እንደምንችል በተረጋጋ ሁኔታ የምንመማር ይሆናል። ከእናንተ የሚጠበቀው ደግሞ ትምህርቱን ሳታቋረጡ እስከ መጨረሻው ድረስ መከታተል የሚሆነው ማለት ነው። ኦኬ፣ ወደ ትምህርቱ እንሄድ። ወደ ትምህርቱ ስንሄድ እንደነገርኋችሁ የአማረኛ ፊደሎችን ነው ዛሬ ምንመማረው። የአማረኛ ፊደሎችን ሰው እንግዲህ የአማርኛ ፊደሎች ወይም ደግሞ ሆሄዎች ተብለው የሚጠሩት 34 ናቸው። 34 የአማርኛ ፊደሎች አሉ ማለት ነው። 34ቱን የአማርኛ ፊደሎች እንግዲህ ዛሬ ክፍል አንድን እናያለን። ቀጣይ ደግሞ በክፍል ሁለት እና ክፍል ሶስት ብለን በሶስት ክፍል ሙሉ 34ቱን የአማርኛ ፊደሎች ለመመማር እንሞክራለን። ዛሬ ክፍል አንድን እናያለን ማለት ነው። ኦኬ እንግዲህ ስንጀምር ከ34ቱ የአማረኛ ፊደሎች ውስጥ የመጀመሪያዋ የአማረኛ ፊደል ወይም ደግሞ ሆሄ ብለምንጠራት ማነች? ሀ ወይም ደግሞ ሀሌታኋ ነች። ሀሌታኋ ብለምንጠራት ነች። ኦኬ እስኪያሁን ድምፃቸውን በጋራ እንቆጥር። እሺ ሀ ሁ ሂ ሀ ሄ ህ ሆ እስኪ እንድገመው ሀ ሁ ሂ ሀ ሄ ህ ሆ። እሺ ድምጻቸውን በዚህን ካየን፣ ድምጻቸውን በዚህን ካየን ትልቁ ነገር ምንድን ነው? ቅርጻቸውን መለየት መቻል ነው። ቅርጻቸውን አሁን ብዙዎቻችን ድምጻቸው አይከብደንም። ድምጻቸውን ካልን በኋላ አንዱን ካንዱ ቅርጻቸውን ለይተን ለመያዝ ብዙዎቻችን እንቸገራለን። ሰው እንዴት በቀላሉ ቅርጻቸውን በቀላል መንገድ ለይተን መያዝ አለብን ወደሚለው ስንሄድ እንግዲህ ሁሌም ሁሌም ማድረግ ያለባችሁ የመጀመሪያ ፊደሎች ምንም አይነት ቀጥል የላቸውም። ምንም አይነት ቀጥል የላቸውም። ስለዚህ በዚህን አይነት መንገድ መያዝ ትችላላችሁ ማለት ነው። የመጀመሪያ ፊደል ከሆነ ምንም አይነት ቀጥል አይኖረውም። በሙሉ የዋቸው በሙሉ ስታዩቸው ምንም አይነት ቅጥል ከጎንም ሆነ ከምንም ላይ የላቸውም ማለት ነው፣ የላቸውም። እሺ ወደ ሁለተኛ ፊደል ስንሄድ ሁለተኛ ፊደሎች ከጎናቸው ላይ ምን አላቸው? ቅጥል አላቸው። የመጀመሪያውን ፊደል ከጻፋችሁ በኋላ ከጎኗ ላይ አንድ ሰረስ ስጨምሩባት ሁለተኛ ፊደል ትሆናለች። ወይም ደግሞ ሁ ብለምንጠራት የአማርኛ ፊደል ትሆናለች ማለት ነው እሺ ወደ ሶስተኛው ስንሄድ ሶስተኛ ፊደል ደግሞ ከታች ላይ ምናላቸው አላቸው ሰረዝ አላቸው ወይም ደግሞ በስተቀኝ በኩል እግራቸው ዘወር ያለ ነው በሙሉ ይዋቸው በሙሉ ስታዩቸው ወደ ስተቀኝ በኩል እግራቸው ዘወር ዘወር ያለ ነው ማለት ነው ዘወር ዘወር ያለ ነው ሰው በቀላሉ እንደዚህ ብላችሁ መያዝ ወደ አራተኛ ፊደል ስትሄዱ አራተኛ ፊደሎች ላይ የጋራ የሆነ ባህሪ የላቸውም ነገር ግን አራተኛ ፊደል ላይ መያዝ ያለባችሁ ባለ ሁለት እግርና ባለ ሶስት እግር ፊደሎች ከሆኑ በስተቀኝ በኩል እግራቸው ረዘም ሲል፣ በስተግራ በኩል ምን ይላል እግራቸው ያጥራል፣ እግራቸው ያጥራል። ለምሳሌ አሁን እዚህ ጋር ላን ስታዩ፣ ሃን ስታዩ በስተግራ በኩል እግራቸው ጥር ሲል፣ በስተቀኝ በኩል እግራቸው ረዘም ይላል ማለት ነው። ባለ ሁለት እግርና ባለ ሶስት እግር ሆሄዎች። ከዛ ውጭ ግን የጋራ የሆነ ባህሪ የላቸውም። እሺ ወደ አምስተኛ ፊደሎች ስንሄድ አምስተኛ ፊደል በሙሉ ምንድን ናቸው? ባለ ቀለበት ናቸው ወይም ደግሞ ከታች ላይ ቀለበት መሰል ቅርጽ አላቸው ማለት ነው በሙሉ በሙሉ። ስለዚህ አምስተኛ ፊደሎች ባለቀለበት እንደሆኑ ወይም ደግሞ እግራቸው ላይ ቀለበት መሰል ቅርጽ እንዳላቸው በቀላሉ መያዝ። እሺ ወደ ስድስተኛ እና ሰባተኛ ፊደሎች ስንሄድ የጋራ የሆነ ባህሪ የላቸውም ትንሽ የሚለያዩ ከዚህ ላይ ነው። ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች የጋራ የሆነ ባህሪ የላቸውም። ስለዚህ ከነዚህ ላይ ነው ትንሽ ማንበብ ወይም ደግሞ ማጥናት የሚጠበቅብን እንጂ ከዛ ውጭ መጀመሪያ ላይ የሚገኙ ፊደሎች ሁለተኛ ላይ፣ ሶስተኛ ላይ እንዲሁም አምስተኛ ላይ የሚገኙ ፊደሎች የሚያመሳስላቸው የጋራ የሆነ ባህሪ አላቸው። ስለዚህ በቀላሉ በዚህ ባህሪያቸው መያዝ ይጠበቅብናል ማለት ነው። መልካም፣ ወደ ሁለተኛዋ ፊደል ስንሄድ ሁለተኛዋ ፊደል ደግሞ ማነች? ለነች። ለ ብለን እንጠራታለን። እሺ፣ እስኪ ድምጿን እንቆጥር። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስኪ እንድገመው። ለ፣ ሉ፣ ሊ ላ ሌ ል ሎ እሺ፣ እንግዲህ ድምፁ ይህንን ይመስላል። ቅርጹ እንደነገርኳችሁ ልክ እንደ መጀመሪያ ላይ እንዳየናቸው ፊደሎች፣ ሁለተኛ ፊደልም ተመሳሳይ ነው ማለት ነው። ተመሳሳይ ነው። የመጀመሪያ ፊደል እንደምታዩት ምንም አይነት ቅጥል የለውም። ምንም አይነት ቅጥል የለውም። ሁለተኛ ፊደል ከጎኑ ላይ ቅጥል አለበት እንደምታዩት እንዲሁም ሶስተኛ ፊደል ከታች ላይ እግሩ ዘወር ያለ ነው። እንዲሁም አራተኛ ፊደል በስተቀኝ በኩል እግሩ ረዘም ሲል፣ በስተግራ በኩል እግሩ ያጥራል። አምስተኛ ፊደል ባለ ቀለበት ነው። ባለ ቀለበት ወይም ደግሞ ቀለበት መሰል ቅርጽ ይኖረዋል። ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ትንሽ ልዩነት አላቸው ወይም ደግሞ የጋራ የሆነ ባህሪ የላቸውም ማለት ነው ከዛ ውጭ ግን ያመሳሰል የጋራ የሆነ ባህሪ ያላቸው ማለት ነው። አሁን ከዚህ ጋር ሌንም ስታዩ ይሄንም ስታዩ ምንድናቸው? ባለቀለበት፣ ባለቀለበት። እንዲሁም ሶስተኛ ፊደሎች በስተቀኝ በኩል እግራቸው ዘወር ዘወር ያለ ነው። ሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው። መጀመሪያ ላይ የሚገኙ ፊደሎች ደግሞ ምንም አይነት ቅጥል የላቸው ማለት ነው የላቸውም። እሺ ይህም በዚህ ካየን ወደ ሶስተኛው እንሄድ። ወደ ሶስተኛው ስንሄድ የሶስተኛው ፊደል ደግሞ ሐመርኋ ብለን እንጠራታለን። ሐመርኋ መጀመሪያ ላይ ያየናት ፊደል ሀሌታ ኋ እንላታለን። ይቺ ደግሞ ሐመርኋ ትባላለች። እነዚህ ሁለት ፊደሎች በድምፅ ተመሳሳይ ሲሆኑ በቅርጽ ይለያያሉ። ይችንም ሀ ብለን ነው የምናነባት፣ ይችንም ሀ ብለን ነው የምናነባት ሶ ይቺ ሀሌታ ኋ ስትባል፣ ይቺ ደግሞ ሐመርኋ ትባላለች። እሺ እስኪ ድምፃቸውን እንቆጥር።

ቅርጻቸውን ስናይ የመጀመሪያ ፊደል ልክ ከዚህ በፊት እንዳየናቸው ፊደሎች ምንም አይነት ቅጥል የለውም። ሁለተኛ ፊደል ከጎኑ ላይ ምናለው ቅጥል አለው፣ ልክ እንደነዚህ። እነዚህን በሙሉ ስታዩዋቸው ሁለተኛ ፊደሎች ከጎናቸው ላይ ቅጥል አለባቸው። ወደ ሶስተኛ ፊደል ስንሄድ ደግሞ እግራቸው ምን ያለ ነው? ዘወር ያለ ነው። እንደምታዩት ወደ ቀኝ በኩል ዘወር ያለ ነው። አራተኛ ፊደል፣ አራተኛ ፊደል በስተቀኝ በኩል እግሩ ረዘም ሲል በስተግራ በኩል እግሩ ያጥራል። አምስተኛ ፊደል ባለቀለበት ነው፣ እንደምታዩት ባለቀለበት በሙሉ አምስተኛ ፊደሎች ባለቀለበት ናቸው። ባለቀለበት። እሺ፣ ወደዚህኛው ስንሄድ ይቺ ደግሞ ማን ትባላለች? መ እንላታለን። መ፣ እሺ። መ ሙ ሚ ማ ሜ ም ሞ። እስኪ እንድገመው። መ ሙ ሚ ማ ሜ ም ሞ እሺ እንግዲህ ድምፁን በዚህ ካየን ቅርጻቸው ልክ በተመሳሳይ ከእነዚህ ፊደሎች ጋር ልዩነት የላትም መምትባለዋም ማለት ነው መጀመሪያ ለምናያት ፊደል እንደምታዩት ምንም አይነት ቅጥል የላትም ሁለተኛ ፊደል ከጎኗ ላይ ቅጥል አላት እንዲሁም ሦስተኛ ፊደል ከታች ላይ እግሯ ዞር ያለ ነው። በሙሉ ስታያቸው እግራቸው ዞር ያለ ነው። አምስተኛ ፊደል ደግሞ ከእግሯ ላይ ቀለበት አላት። በሙሉ አምስተኛ ፊደሎች ስንያቸው ከእግራቸው ላይ ቀለበት አለባቸው። ትንሽ ልዩነት ያለ ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ላይ ነው ማለት ነው። ከዛ ውጭ የሚያመሳስል የጋራ የሆነ ባህሪ አላቸው ማለት ነው። ስለዚህ በአጠቃላይ መጀመሪያ ላይ የሚገኙ ፊደሎች ምንም አይነት ቅጥል እንደሌላቸው ሁለተኛ ላይ የሚገኙ ፊደሎች ከጎናቸው ላይ ቅጥል እንዳላቸው እንዲሁም ሶስተኛ ፊደሎች ከታች ላይ እግራቸው ወደ ቀኝ በኩል ዘወር ያለ እንደሆነ አምስተኛ ፊደሎች ደግሞ ከሀገራቸው ላይ ቀለበት እንዳላቸው አይተናል ማለት ነው። ስለዚህ በዚህን መንገድ በቀላሉ መያዝ ይኖርብናል ማለት ነው። እሺ፣ ከመቀጥለን የምናገኛት ፊደል ደግሞ ሰነች ሰ ትባላለች። እሺ፣ እስኪ በጋራ እናንብ ድምጿን ሰ ሱ ሲ ሳ ሴ ስ ሶ። እስኪ እንድገመው፣ ሰ ሱ ሲ ሳ ሴ ስ ሶ። እሺ ሰንም ስናይ እንግዲህ የመጀመሪያው ፊደል እንደምታየዋት ምንም አይነት ቅጥል አይኖራትም። ሁለተኛ ፊደል ከጎኗ ላይ ቅጥል ይኖራታል። ሶስተኛ ፊደል ከታች ላይ እግሯ ዘወር ያለ ነው። እንዲሁም አምስተኛ ፊደል ከእግሯ ላይ የምናላት ቀለበት ወይም ደግሞ ቀለበት መሰል ቅርጽ ይኖራታል ማለት ነው። እሺ፣ ከሰ ቀጥለን የምናገኛት ፊደል ደግሞ ረ ነች። ረ እሺ። ረ ሩ ሪ ራ ሬ ር ሮ እንድገመው ረ ሩ ሪ ራ ሬ ር ሮ። እሺ እረንም ስናያት የመጀመሪያ ፊደል እንደምታዩት ምንም አይነት ቅጥል የላትም። ምክንያቱም የመጀመሪያ ፊደሎች ምንም አይነት ቅጥል እንደሌላቸው አይተናል። ሁለተኛ ፊደል ከጎናቸው ላይ ምን አላቸው? ቀጥላላቸው፣ እንደምታዩቸው ቀጥላላቸው። እሺ እንዲሁም እንዲሁም ሶስተኛ ፊደል ላይ እንደምታዩት ሪ ምን የላትም። በስተቀኝ በኩል ልክ እንደ ሲ ቀጥል የላትም። ከሪ በስተቀር የቀሩት ፊደሎች ግን እግራቸው ወደ ቀኝ በኩል ምን ያለ ነው? ዞር ያለ ነው። ነገር ግን ሪ እንደምታዩት ከጎኗ ላይ ምን የላትም። ከጎኗ ላይ ሳይሆን ከታች ከእግሯ ላይ ቀጥል የላትም ማለት ነው። ሌሎች ፊደሎች ግን እንደምታዩት ወደ ቀኝ በኩል እግራቸው ዞር ያለ፣ ዞር ዞር ያለ ነው። እሺ እንዲሁም ወደ አምስተኛ ፊደል ስንሄድ አምስተኛ ፊደል ባለቀለበት ቀለበት ነች፣ ወይም ደግሞ ቀለበት መሰል ቅርጽ ይኖራታል ማለት ነው። እሺ፣ ከረቀጥ ላይ የምናገኘት ፊደል ደግሞ ሰ ነች። ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንድገመው ሰ፣ ሱ፣ ሲ፣ ሳ ሴ ስ ሶ። እሺ እንግዲህ ሰንም ስናይ የመጀመሪያ ፊደል እንደምታዩት ምንም አይነት ቅጥል የላትም። ሁለተኛ ፊደል ከጎኗ ላይ ቅጥል ይኖራታል። እንዲሁም ሶስተኛ ፊደል ከታች ላይ እግሯ ዘወር ያለ ነው። እሺ አራተኛ ፊደል በስተቀኝ በኩል እግሯ ረዘም ሲል፣ በስተግራ በኩል ደግሞ ያጥራል። አምስተኛ ፊደል ባለ ቀለበት ናት ማለት ነው። ወይም ደግሞ ቀለበት መሰል ቅርጽ ይኖራታል። ቀለበት መሰል ቅርጽ። እሺ፣ ትንሽ የጋራ ባህሪ የሌላቸው ስድስተኛ ላይ እና ሰባተኛ ላይ የሚገኙ ፊደሎች ብቻ ናቸው ማለት ነው። የቀሩት ግን የሚያመሳስል የጋር የሆነ ባህሪ አላቸው። ሌላው ከዚህ ጋር መያዝ ያለባችሁ ከዚህ ጋር ያየናት ሰና ከዚህ ጋር ያየናት በድምፅ ተመሳሳይ ናቸው። ሁለቶችንም ይችንም ሰ ብለን ያነበብናት ይችንም ሰ ብለን ያነበብናት ይችኛዋ ንጉሱ ሰ ስትባል፣ ይቺ ደግሞ ሳቱ ሰ ብለን እንጠራቸዋለን። በድምፅ ግን ተመሳሳይ ናቸው። የሚለያዩት በምንድን ነው? በቅርጽ ብቻ ነው ማለት ነው። እሺ ይህን በዚህን ካየን፣ ከሰ ቀጥለን የምናገኛት ፊደል ሸ ነች። ሸ እሺ፣ ሸ ሹ ሺ ሻ ሼ ሽ ሾ። እንድገመው ሸ ሹ ሺ ሻ ሸ ሺ ሾ። እሺ ይህችን ፊደል ስናይ የመጀመሪያ ፊደል ምንም አይነት ቅጥል የላትም። በሙሉ ስታዩቸው ቀጠል የላቸውም። ሁለተኛ ፊደሎች ከጎናቸው ላይ እንደምታዩቸው ቀጥላላቸው። እንዲሁም ሦስተኛ ፊደሎች ከሪ በስተቀር እግራቸው ወደ ቀኝ በኩል ዘወር ዘወር ያለ ነው። እሺ አምስተኛ ፊደሎች ባለ ሁለት እግርና ባለ ሶስት እግር ከሆኑ እግራቸው በስተቀኝ በኩል ረዘም ሲል በስተግራ ያጥራል። አምስተኛ ፊደሎች ደግሞ በሙሉ እንደምታዩአቸው ባለ ቀለበት ናቸው፣ ወይም ደግሞ እግራቸው ላይ ቀለበት መሰል ቅርጽ ይኖራቸዋል ማለት ነው። ስለዚህ በአጠቃላይ የመጀመሪያ ፊደሎች ምንም አይነት ቅጥል የላቸውም። ሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው። እንዲሁም ሶስተኛ ፊደሎች ከሪ በስተቀር እግራቸው ወደ በስተቀኝ በኩል ዘወር ዘወር ያለ ነው። እንዲሁም አምስተኛ ፊደሎች በሙሉ ባለቀለበት ናቸው ማለት ነው። ስለዚህ በቀላል መንገድ እንደዚህ አድርገን ቅርጻቸውን መለየት እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስላል። ቀጣይ ደግሞ ክፍል ሁለት ቪዲዮ ይጀላችሁ የሚመጣ ይሆናል። ቪዲዮ እየተመቻችሁ ከሆነ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ለሌሎች እንዲዳረስ አድርጉልን። እንዲሁም ደግሞ ሳብስክራይብ ያላደረጋችሁ አዲስ ቤተሰቦች ካላችሁ ሳብስክራይብ በማድረግ የቻናሉ ቤተሰብ ሁኑ እንላለን። ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ የተመኘውላችሁ ሰናይ ጊዜ